ያው እንግዲህ ዛሬ በአዲስ ነገር ከች ብለናል። ዛሬ ደግሞ ስለ ሀና ደስታና ስለ አብርሽ መታማም ሄርሜላ ቤት ማምጣቷ ያው ያ ነገሮቹ አዲስ ሆኖብን ማትናል። ላይክ፣ ሼር፣ ስብስክራ ማድረጋችሁን ደግሞ እንዳደረሱ ማለት ነው። እንግዲህ ዛሬ ይንታያችሁት አብርሽ ታሞ ቤቱ ላይ ተኝተዋል ማለት ነው። ሄርሜላ ደግሞ ልትጠይቀው ማታለች። እንደ ታማማም ደግሞ እየነገሯት አቤልና ብሩኬና አቤል እና ብሩኬ ናቸው ማለት ነው። አቤል እና ብሩኬ እንግዲህ እናንተ እሱን ማሳመም አትችሉም ነበር ያኔ ሚካንቱም። ሄርሜላ በዚህን ሰዓት ሄርሜላ ከአብርሽ ጎን በፍጹም መኖር አልነበረባትም፣ በፍጹም እና አብርሽ ደግሞ በእጅ የያዙት ወርቅ ሆነ ባለች ሩታ ሩታ ከአጠገቡ ሆና ስትጨቀጨቀው ስታወረው ምናምን ጥላቻ መስሎት ነበረ። እና እች ልጅ ትዳሯን ለማዳን እና ትዳሯን ለማስተካከል ከእሱ ጋራ አብሮ ለማዝለቅ ለመኖር ተፍ ተፍ እያለች እንደነበረ አላወቀም። አሁን ግን ከረፈዳ በኋላ ገብቶታል። እና ከረፈዳ በኋላ ቢገባውም ምንም የሚደረግ ነገር የሚመለስ ነገር አይደለም። እንደዛ ብዬ መደምደም አልችልም። ሩታ አሁን እርጉዝ ናት። እና አብርሽ በመቼም አብርሽ እና ሮታ ማለያየት እንኳን ቢፈልጉ ራሱ እርጉዝ ሴት እስክትወልድ ድረስ ማለትም እንደማይፈቀድ እናውቃለን። አይደለም እንዴ እርጉዝ ሴት ፍቺ መፈጸም አትችልም። ወልዳ ምናምን ከዛ በኋላ ነው ማለያየት ካለባቸው የሚለያዩት። እና ስለዚህ የአብርሽና የሮታ ፍቺ በፍጹም የማይሆን ነገር ነው። ወይ ሮታ አብርሽን ለማስፈራራት እና ምን ያክል እሱ ለሱ ተፈላጊ መሆኑን ለማየት እና ለመፈተን ወይም ደግሞ አብርሽ ጠንካራ ሁን እንዲሆን እና ትዳሩ ለሱ ምን ያክል አስፈላጊ እንደነበረ ልታስተምረውም ይሆናል እንጂ ያው መቼም ልጇን አባት አትፈተውም በዚህ በጭሩ ነገር ማለት ነው። ሄርሜላ እንግዲህ መማለስ በጣም ጥሩ አይደለም። ማለት ጥሩ አልሰራሽም። የአብርሽ መታማም ምናልባት ሊያሳስብሽ ይችላል። ግን በዚህ ጊዜ በዚህን ሰዓት ከሚስቱ ገና እንደተለያየ አንቺ መተሽ ከጎኑ ስትሆኚ ለሩታ ራሱ ይደብራታል ብለሽ ማሰብ ነበረብሽ። ነገሩና ፍቺው እስከ ፍቺ ማደራረስና ማጣላታቸውን ምክንያት አንቺ አይደለሽም ጅምሩም ነው። እሷ ህርሜላ ከማምጠቷ በፊትም ሩታና አብርሽ አንድ ላይ አልነበሩም እውነቱን ለማውራት ምክንያቱም አንዳንድ ጊዜ የምናየው ነገር በግልጽ መውራት አለብን። ቢሆንም ግን በቃ ተዩ፣ ከአብርሽ ራቄ ስትባይ መራቅ ያልቻልሹ አንቺ ነሽ። ስለዚህ አሁንም ሩታ ለአብርሽ ምን ያክል አስፈላጊ እንደሆነችና አብርሽና ሩታ እንዳይለያዩ ከፈለግሽ፣ ሄርሜላ ከአብርሽ አንቺ በፍጹም ጠቅልልሽ ራቀ። አብርሽ ብቸኝነት እንዲሰማው ማለት ነው። እና እናንቴ አንዳችሁ ከባይ እግሩ ስር አንዳችሁ በጭንቅላቱ እየተቀምጣችሁ አንዳችሁ ስታጎርሱ አብርሽ እንዴት ሆኖ ነው ሩታን እንትን ምለው ማለት። ለተወሰነ ጊዜ ሊያዝን ይችላል፣ ሊደብሮ ይችላል። ከዛም በኋላ ደግሞ እሷን የሚያስታውሰው ነገር ሁሉ አስወግዶ እንደ አዲስ ሊኖር ነው። እና አንድ ሰው ወደ ራሱ እንድመለስ ብቻው መሆን ነው የሚያስፈልገው፣ ብቻውን ሆኖ ራሱን ማድመጥ የሚባል ነገር አለ። ገባችሁ? የተኛ ሆኖ ትክክለኛ መንገድ መንገዱን ተሳስች ያለው ወይ የሚለው ነገር ብቻው ሆኖ በቃ ሲያስታውል ነው ሳስብ ነው ራሱን ሲያዳምጥ ነው። ማን ለሱ አስፈላጊ፣ ማን ለሱ አላስፈላጊ እንደሆነ የሚያውቀው ማለት ነው። እና ልምን ለማለፈልጌ ነው አብርሽ ብቻውን ብትተውት በደንብ ያው ራሱን እያጥና ነበረ። ከሩታ ጋር ነበረ መንገድ እውነት ለሱ ሰላም ነው ማለት ሰላማዊ ህይወት ነው እውነተኛ ትዳርን ነበር መንገዱ ትክክለኛ ነው፣ ወላለሱ ለሱ አላስፈላጊ ነበር። እንኳን ተለያየን የትኛው ነው ትክክለኛ የሚለው ነገር ይሄ ልጅ ገና እስካሁን ድረስ ራሱን እንዲያዳምጥ ጊዜ አልሰጣችሁትም ማለት ነው። ስለዚህ ሄርሜላ፣ በፍጹም አንቺ ከሱን መራቅ አለብሽ። ያው ሴት እስከሆንሽ ድረስ ደግሞ አለባበስሽ ስርዓት ያለ አለባበስ ሊበሽ ማለት፣ ወደ አንድ ባለትዳር ወንድ ጋራ እንደዚ ተገለልጥሽ መሄድሽም ራሱ አንድ ጥፋተኝነትሽን ያሳያል በእርግጠኝነት። ስለዚህ ሩታዬ ደግሞ አላህ በሰላም ወልደሽ ለመሳም ያብቃሽ፣ አብርሽም ልቡ ይመለስ እና ዛሬ ደግሞ ሀናዬ በጣም ደስ ብሏታል። የሀና ደስታ አስለቅሶኛል። እናቷ ለረጅም ጊዜ ያላወቀቻት ባወቀቻት ታይም ደግሞ እንግዲህ ታማ ሆስፒታል ገብታ ብዙ ማስታወስ እንኳን አልቻለችም ነበር። አሁን ሀና ልጇ መሆኑን አውቃ ይቅር በይኝ ብላ ሀናን ይቅርታ ጠይቃ አብናትሽ መሆንን እንኳን እንዴት ልቤ አይነግረኝም፣ እንዴት አንጀቴ አይነግረኝም ብላ በጣም አዝናለች ማለት ነው። የሀና እናት እንግዲህ የሀና እናት ሜላት ባዩሽ በዚህ ነገር ጀርባ ባዩሽን ጠርጥራታለች። ባዩሽንም ደግሞ እንዴት ቤቴን መጣሽ? ለምን መጣሽ? ማለትም ጀምራለች፣ ቁጣ ቁጣ ምናምን። ባዩሽም ደግሞ ምንድነው ነገሩ ምን እየተከሳታ ነው እንዴ? ታወቀብኝ እንዴ? እያለች ያው የሌባ ነገር አይደለም ሌባ፣ እኮ አሁን ካሁኑ ታወቅኩ እንዴ እያለ ነው የምኖረው እንግዲህ እርግብ ወርቆን ይዛ እንደጠፋች አሁን ደግሞ ጭራሽ ሌላ ሀገር ልትሄድ ነው ማለት ነው። ሜላትም ወርቁን አስታውሳ ብትፈልግም አላገኘችም። አሁን ደግሞ ወርቁ የት ነው ብላ ሰላምንም ሆነ ሌሎችን ብትጠይቅ እንድጠስታዎሽ እንዳይሏት ፈርታለች። በሁለት መካከል ሜላትም ተጨንቃለች። ሀና ግን ጎብዛለች። ማለትም ማስታወሰኝ ለማንም አትናገር ባለቻት መልኩ ምንም ነገር እንኳን መደበቅ የማትችለው አባቷ ምንድን ነው ስላት፣ ብቻ እንኳን እንዳሳለች ብላ ይቀፈኝ እንጂ አጠይቀኝ ሌላ ጊዜ ነግርሃለሁ ብላ መደበቅ ችላለች። ማለት ነው ጎብዛለች። አሁን ሀና እኮ የወንፊት ናት እያገኘችው ነገር ሁሉ ነው የምታወራ መደበቅ አትችልም ነበረ። እና ዛሬ ግን አድንቃያት አለው እና እንግዲህ ሀና ባዩሽን ያው ህክምናውን ላይ እንደዚህ አንዳንዴ እንደ ጭንቀት ነገርም ወይም ደግሞ እንደ እብድ ነገር እንደሚያደርጋትም እኮ ተነግሯል ብላ ባዩሽን አረጋግጣለች። ቢሆንም ግን ሀና ለሜለት አይ ባዩሽን ከምታራቅያት አስጠግተሽ፣ እንደ በፊቱ ሆነሽ ነገሩ እስከሚስተካከልና እውነታውን እስከምናውቁ ድረስ እንዳትሻሻቲ ፊት አንስተሻታል ምናምን ብላ ሜለትን አስታሚ ማለት ማለት ነው ያው አምናም፣ እሺ በቃ አንቺ ካልሽው ብላለች። ሃ ሜላት ሀናን ማለት ነው እና እንግዲህ ባዩሽም ደግሞ ሚለውን ይሻል ምን ነው ህመምሽን ከኔ ገኔንም እንድታሳምሚኝ ነው እንዴ? ምናም ብላ ተቆጥታት ወጣች። እና ባዩሽ ደግሞ በጣም ተጨንቃ ያለችው ለሜላት ህመምና ምናም አይደለም እርግብ ይዛ የጠፋችው ወርቅ ነገር ነው ያሳሰባት። ብቻ ባሌት በላ ነው ወይ ብላኖ ነው እና አይ፣ ባይሽ እንደ ባይሽ አይነት ጓደኛ ኧረ ለማንም አይሰጣ ነው የሚባለው የእውነት ባይሽ ኃይለኛ ናት። እና ብቻ ያው እርግብም ደግሞ ሌላ ሀገር ልጠፋ ነው ወርቁን ይዛ ወይም ሽጣው ብቻ ያው የተመቸው አጎት ሁሉም ነገር ለህግ እንድሰጣ አድርጓል።